አቶ ደረጀ ናታንን ከቤት አባርቷል ማለት ነው። ምክንያቱም ደግሞ ለዳጣ የፍቅር ጥያቄ ስላቀረበላት እና ከዳጣ ጋርም ስለተፋቀሩ በዚህ ምክንያት እንግዲህ ልጆችን ልታበልግብኝ ነው በሚል ሁኔታ ከቤት እንዲባረር አድርጎታል ማለት ነው። ለሱ ደግሞ ትልቅ ኃላፊነት የወሰደችው ማለትም እንዲከታተላቸው ያደረገችው ወይዘሮ ማርታ ናት። ከዚህ በፊት አበቂ ናታንን ከቤት አስወጣዋለው ስትል ተደምጣ ነበረ። ምክንያቱም እኔን መመልከት ካልቻለ እኔን መውደድ ካልቻለ የእኔ ካልሆነ የማንም መሆን አይችልም ብላ ነበረ። እንደፈከረችውም እንዲሁ ለእናቷ ተናግራ ከቤት እንዲባረር አድርጋለች ማለት ነው። በሌላ በኩል ሰላም እና ዳጣ እናትና ልጅ መሆናቸውን ሰላም ደርሳበታለች ሁሉን ነገር ማለት ነው። አቶ ደረጀም እንግዲህ ሰላምን አስጠንቅቋታል። ሰላም ጤና ይስጥልኝ ውድና የተከበራቸው የቻናሌ ቤተሰቦች እንዴት ናችሁልኝ? በያላችሁበት የዓለም ዳርቻ ሰላም፣ ፍቅር፣ አንድነት ለእናንተ ይሁን እያልኩ ዳጣ ክፍል አስራ ስድስትን ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል እንግዲህ ብዙ ነገሮች ተፈጥረዋል። ቀጣይ ስሜል ሊፈጠር ይችላል የሚለውን ነገር የምናወራን የሚሆነው ታዲያ እስከ ቪዲዮ ፍጻሜ አብራችሁኝ እንድትቆዩ እና ቪዲዮ ላይክ በማድረግ እንድትጀምሩ በአክብሮ ትጋብዛችኋለሁ። አቶ ደረጀ እንግዲህ ልጆችን ሴት ልጆችን አምኜ ከዚህ ቤት ያመጣሁት ጨዋና ጥሩ ሰው ነው ብዬ ነው። ስለዚህ ይህን ካደረገ ደግሞ ለእኔ በጣም ቀይ መስመሬ ነው ሲል ተደምቷል። ይህን እንዲያደርግ ደግሞ የገፋፋችው ወይዘሮ ማርታ ነበረች። ምክንያቱም ናታን የልጇ ብቻ ያበጌ ብቻ እንዲሆን ስለምትፈልግ ብዙ ነገሮችን እየገፋፋች ነበር። ከዚህ በፊትም አሁንም ደግሞ ዳጣን ይወዳታል ብላ በነገረቻት መልኩ አቶ ደረጀ እጅ ከፍንጅ እንዲይዛቸው አድርጋ ነበረ ማለት ነው። እንግዲህ ሰላም እና ዳጣም ቆጭ ብለው ባለበት ሰዓት እንግዲህ ሰላም ዳጣን እያስጨነቀሻት ነው የምትገኘው። ቆይ ግን አንቺ የት ነው የተውለድሽው ትውልድሽት ነው ቤተሰቦች ስና ማናቸው? ስትላት እባክሽን አስተዳደጌን አላውቅም ምክንያቱም ነብስ ሳውቅ ከአዲስ አበባ ጎዳና ራሴን ያገኘት ከአዲስ አበባ ጓዳና ነው ብላት ነግራት አለች። ሰላም እንግዲህ ኦኬ ይሄ ማለት ግን ትክክለኛ ማንነት ሺህ ነው ማለት ነው። ምክንያቱም ከዚህ ቤት መጀመሪያ ላይ ስመጪ የጎዳና ላይ ጋሼ ጎዳና ላይ እንዳነሳሽ ተናግሮ ነበረ። አንቺም ደግሞ ጎዳና ላይ እንዳነሳሽ ተናግረሻል። ከዚያም ቆይቶ ጋሼ ደግሞ የጓደኛዬ ልጅ ናት፣ አባቷ ደግሞ ድሬድዋል ተባለ። ስለዚህ እንዴት ነው ነገሩ? መቼም ከጋሼ ጋር የተገናኛችሁት በአጋጣሚ አይደለም ስትላት አንች ምንድን ነው ማወቅ የፈለግሽው ስለምን ትጠይቅኛለሽ ስትለኝ አይ እንዲሁ ሁሉን ነገር ማወቅ ስለፈለግኩ ነው እኮ ለምን ከሌላ ሰው በተለየ ለምን አንቺ ትጠይቅኛለሽ ብላ እንግዲህ እየተናነቃት ነበረ እንትን ያልቻት የነበር ከሌላው በተለየ ለምንድን ነው እንደዚህ አይነት ጥያቄዎችን የምታስጨንቂ ሌላ ሰው እንኳን ጠይቆኝ የማያቅ እያለቻት ነበር እሷ ግን ውስጧ ስለተጠራጠረ ሰላም ሰላም ውስጧ እየነገራት ስለሆነ ስታያት ልጇ እንደሆነ እየተሰማት ስለሆነ የግድ ሁሉን ነገር ማወቅ ነበረባት። እንደገና ደግሞ አቶ ደረጀ ስለሆነ ወደዛ ቤት ያመጣት በእርግጥም ልጁን ፈልጎ ይዟት መጥቶ ነው የሚል እምነት ነበራት እና በዛ ምክንያት እንግዲህ ምንድን ነው ስለ እኔ አስር ጊዜ የምጠይቅኝ ስለምንድን ነው ማወቅ ያፈለግሽ ስትላት፣ እናት አባትሽ፣ እንዲሁም አባትሽ እናትሽ ትክክለኛ ቤተሰቦች ስትላት ስለ እናቴ ማወቅ ፈልጋለሽ ስትል አሁ ፈልጋለሁ ስትል፣ እንግዲህ እንባዋን መቋቋም አልቻለሽም፣ ዳጣ ስቅስቅ ብላ ታለቅሳለች። ሰላምም እንግዲህ እጇን በፏይዛ ድንግጣ ቁጭ ብላ ነበረ። ስታለቅስ ሰምተው አቶ ደረጀና ወይዘሮ ማርታ ድንገት ይመተው፣ እንግዲህ ምንድን ነው የምታለቅሰው? ምን ሆና ነው ስትል፣ አይ ምንም አልሆነሽም እንዲሁ ዝም ብላ ነው ትላለች። አቶ ደረጀም እንግዲህ ምን ብለሻት ነው? ለምንድን ነው እንደዚህ ሲያለቀሰችው ብሎ ሲያፋጠጣት በጥያቄ አይ እንዲሁ ቤተሰቦቿን ጠይቂያት ነው ቤተሰቦችሽ እሺ ምናምን ብዬ ሳነሳባት ስሜታዊ ሁና ነበረ ያለቀሰችው፣ ብላ ትለዋለች ማለት ነው። ከዛም እንግዲህ ወይዘሮ ማርታን ተነሽና ሂጂ ረብሽ አይደል ይላታል ማለት ነው። ምክንያቱም እንድታውቅ አይፈልግም። እያንዳንዱን የሚያወሩትን ነገር እንድታውቅ አይፈልግም። ስለዚህ እኔ አረጋግጫቸው እመጣለሁ፣ አንቺ ሂጂና ጠብቂኝ ብሏታል ማለት ነው። ወይዘሮ ማርታም እንግዲህ ቆይ፣ ምን ትሰራላችሁ በዚህ ሰዓት? ምንድን ነው የምታስቡት? ምንድን ነው የምታቀዱት? ያው ክፉ ነገር ነው እየመጣላት ያለ ማለት በቃ ሁለቱ ቁጭ ብለው ምንድን ነው እየደሉት ያሉ የሚለው ነገር ነው የመጣላት የነበረ ማለት ነው። ስለዚህ አንቺ ስራ ነው የምትዩ ስትለፊ ነው የምትዩ ስለዚህ በዚህ ሰዓት ምን ትሰራለች በዚህ ደረቅ ለሊት ብላታለች። እሷም አይ እንቅልፍ እምቢ ስለኝ እሷ ጋር ለወራ መጥቼ ነው ብላ ትመልስላታለች። አቶ ደረጀም እንግዲህ ሰላምና ጠንቅቅ ያለ ማስረጃ ነው የሰጣት። ሁለተኛ እንድጠይቃት አልፈለግም ስለ አባቷ ስለ ቤተሰቦቿ ስጠይቃት ስሜታዊ ትሆናለች ስሜቷን መግለጽ ያቅታታል ያማታል ብሏታል ማለት ነው። እንግዲህ እውነቱን የሆነ ሰዓት ላይ ተሳስታም ቢሆን እውነቱን እንዳትነግራት ስለፈለገ ያማታል ተያታት ጠይቂያት ብሏታል ማለት ነው። እውነት አንዳንዴ የተደበቀ ነገር ሲኖረን ያ የተደበቀ የተከደነ ነገር እንዲገለጥ አንፈልግም፣ እና መሸፈኛ መንገድ ነው የምንፈልገው። ስለሆነ እንደዛ ብሎ አስጠንቅቋታል። እሷም እሺ ጋሼ ሁለተኛ ይደገመኝም አልሞክረውም ብላለች ማለት ነው። እንግዲህ ዳጣና ናታን አለማቸውን እየቀጩ ነው እየተዝናኑ እንግዲህ ናታን ምን ብሏታል? ለዳጣ ቆይን የምልሽ የድሮ ጓደኞችሽ አሁን ቢያዩሽ እኔ እናንቺን አብረን ቢያዩን ምንድን ነው ሊሉሽ የሚችሉት ብሎ ሲጠይቃት እንግዲህ፣ ዋው በጣም ደስ ይላቸዋል ግን ጠበሽ ምናምን ብለው ሙድ ይዙብኛል ማለት ጠበሽ እኔ እናንቺን ማች እናረጋለን ማለት ነው ሲላት፣ እሱም እሷ ማች ደግሞ ምንድን ነው ስትለው ፍቅረኛሞች መሆናችንን ያስታውቃል ማለት ነው ወይ ብሎ ሲጠይቃት እንዲያ ናው ና ብለዋለች ማለት ነው። ስለዚህ እሱን በጣም ደስ ብሎታል። በስስት ነበር እያያት የነበረው። ፍቅረኛሞች ብንሆን እኮ ያምርብናል ብሎ ሲላት፣ እሷም አያራ ተሽኮር መመኝ ብለዋለች። ግን ደግሞ ውስጧ ደስ ብሎታል ማለት ነው። ምክንያቱም ናታንን በጣም ነው የምትወደው። ግን ደግሞ ከዚህ በፊት አበጌ አስጠንቅቃታለች። ከናታን ራስ ውረጂ፣ ናታንን አትቅረቢ ከናታን ክፍል አትግቢ እያለች በጣም ብዙ ነገር ስታሰቃያት ስለነበረ ናታንን መቅረብ በጣም ነው የምትፈራው። እሱ ጋር ማውራት መቅረብ፣ መቀላለድ፣ መደባደብ እየፈለገች ነገር ግን እሷ ስላስጠነቀቀቻት ከእቴ ጋር ደግሞ መጣላት አልፈልግም ብላ ታስባለች። ምክንያቱም ያገኘዋቸውን ቤተሰቦችን እንደ እንደገና ማጣት አልፈልግም ብላ ነው የምታስበው ዳጣ። ስለዚህ እየወደደችውን ቢሆን ነው የምትረቀው ማለት ነው ናታንም ይሄን ነገር ያውቃል። በነገራችን ላይ አበጌ እንደዚህ እንደምታደርግ ያውቃል። ስለዚህ አበጌ ና ግብተህ ነው ሸር ጉድ መተለው ስትለው፣ አረበስ ማሚ ቀሪ በልሽ፣ እንዴት አበጌ እንዲ ያለሽ ብሏታል ማለት ነው። ምክንያቱም ያስብላል፣ አበጌ አበጌ ቆንጆ ናት፣ ከእኔ የተሻለ ቆንጆ ናት። እንደውም እኮ እሷን ልጠብስለት ትሞክራለች ደግሞ ሁኔታው በቃ እሷን እሷ ጋር እንዲሆን እሷን ጠብሶ እሷ ጋ መሆን እንደሚችል ተነግረዋለች። ምክንያቱም ወልቀቅ ያለች የሀብታም ልጅ ናት። ስለዚህ እሷ ጋር ብትሆን ምንም የሚወልብ ነገር የለም ብለዋለች ማለት ነው። እኔ የሀብት ንብረት ምናምን አያስጨንቀኝም፣ መልኳም ደግሞ በመልኳም አልጠላትም ብሎታል። እና ታዲያ መልኳን ካልጠላው ለምንድን ነው መጠላት ስትለው፣ በቃ እንዲሁ አትመቸኝም አልወዳትም ብሏታል ማለት ነው። እንግዲህ በግልጽ ነግሯታል። እናም የፍቅር ጥያቄ በቀጥታ እያቀረበላት ነው የሚገኘው። ትወጂኛለሽ ወይ እኔ እና አንቺ አብረን መኖር እንችላለን። ምክንያቱም እንዲሁ ሳይሽ በቃ በጣም ደስ ይለኛል። አንቺ ጋር መሆን ያስደስተኛል። አንቺ ጋር መዋል ማደር በጣም ያስደስተኛል። ብዙ ጊዜ ብዙ ላይፍ አንቺ ጋር ብዙ ዘመናት መኖር እፈልጋለሁ ብሏታል ማለት ነው። እሷም እንግዲህ እሺ እሺ በቃ እስታይል ብለዋለች ማለት ነው፣ እና በጣም ደስ የሚል ነገር ነው። ፍቅሩንም ተቀብለዋለች፣ የፍቅር ጥያቄውን ተቀብለዋለች። ያው ሁለቱም በጣም ይዋደዳሉ፣ አሁን ሁለቱም ፍቅር ላይ ናቸው ማለት ነው። አበጌ እንግዲህ ለሰላም መንብላታለች፣ ቆይን የምልሽ ሰላም እስኪን የቁጭ በይ ብላ ስታናገራት ለምን ነበር የፈለግ ሲስ ብላት እንዲህ እኔ ለምን እፈልግሻለሁ? ቆይ እዚህ ቤት ግን ለነገር ካልሆነ ለሌላ ነገር አልፈልጋችሁም ማለት ነው። ለምን አንቺም በቃ እንደሌላው ነው የምታይኝ ብላታለች። አይ አይ ሰላምዬ፣ ለምን ወደ ባሻ ማለትም አይ አበጌ፣ ለምንድን ነው ወደ ባሻ መጥቶኘው? ስለዚህ ንገሪኝ እስኪ እስኪ የምትፈልገውን ንገሪኝ። ቀጥ ብላ ስትቀመጥ እንግዲህ እኔም ብልሽ ዳጣ ናታንን ትወደዋለች እንዴ? ብላታለች ማለት ነው። ናታንስ ዳጣን ይወዳታል ስላት በፍጹም አትወደውም። ምክንያቱም ደግሞ እሷ እንደዚህ አይነት ነገር አታውቅም። በፍቅርም አይታው አታውቅም። እሷም አትወደውም፣ እሱም ደግሞ ከእህቱ በዘለለ አይቷት አያውቅም። ይሄ አንቺ ሀሳብ ነው። እሷ እኳ አትፈካከርሽም። ብላታለች ማለት ነው። እንደዚህ በያት ብላሽ ነው አይደል? ትላለች። ኧረ በፍጹም እንደዚህ በያት ብላኝ አይደለም። ግን ደግሞ ዳጣ አንቺን አትፈካከርሽም፣ ደግሞ ከወንድምነት የዘለለ በምንም ነገር አታየውም። እሱም ቢሆን ልክ እንደዛ ብላታለች ማለት ነው። ስለዚህ አንቺም ለእሷ ትተባበር ይላታለች ማለት ነው። ብላታለች ማለት ነው። እንግዲህ አበጌ በቅናት ፈርፈር ብላለች። ምክንያት በሆነው ባለሆነው ስለ ዳጣ ማንሳት ነው የምትፈልገው ስለ ናታንን በቃ በግድ አስገድዳው የእሷ ማድረግ የምትችል መስሏት ነበረ። በኃይልና በጉልበት የሚሆን ነገር የለም። በዚህ ዓለም ላይ ስትኖሩ በኃይልና በጉልበት ተገዝቶ ፍቅር የሚመጣበት ኃይል የለም። እንግዲህ እናቷ ምን ብላታለች? ወይዘሮ ማርታን ናታን የኔ መሆን ካልቻለ ከዚህ ቤት መንቅሬ አስወጥተዋለሁ ስትል እንዲህ አንቺ፣ ስነ ስርዓት ያዥ። ለምንድን ነው እንደዚህ የምትዩው? ብላታለች በሰዓቱ በስተመጨረሻ የእሷን ሀሳብ ብትቀበልም ማለት ነው። ምን ብላለች? አበጌ ዳጣን በጣም ይወዳታል። ዳጣን ያፈቅራታል፣ እሷም ታፈቅረዋለች። ስለዚህ ከእኔ ጋር መሆን ካልቻለ ከዳጣም አይደለም፣ ከዳጣ ጋር ቀርቶ ከሌላም ከማንም ሰው ጋር እንዲሆን አልፈልግም እና ከዚህ ቤት መንቀር ያስወጣዋለሁ፣ ብላለች በባለፈው ወደ ናታን ክፍል ሂዳ ምን ብለው ነበረ ሄዳ ውጭልኝ ከዚህ ክላስ ከክላሴ ውጭልኝ ሲላት፣ ክላሱ እኮ የኔ ቤት ነው በቤቴ እኮ ነው ያለው ከቤቴ ደግሞ ውጭልኝ ምናምን ማለት አይደብርህም እንዴ ብለዋለች። ኦኬ ቤት ስለሆነ ነው ማለት ነው ብለው ብሏት ነበረ ማለት ነው። እና አበጌ የሆነ ነገር ካሰበች የሆነ ነገር ከፈለገች የማታደርግበት ምንም አይነት ምክንያት የለም። ለምሳሌ ዲኤንኤን መውሰድ እንችላለን። የዲኤንኤኑን ምርመራ ምንድነው ያደረገችው? አሰበሽ፣ አቀደሽ እንደፈከረችው አደረገች። በስተ መጨረሻ መንገዴ ማበጠሪያው የሰላም ሆኖ ውጤቱ ቢቀየርም ውጤቱ ትክክለኛ ባይሆንም ግን የፈከረችውን ነገር አድርጋለች ማለት ነው። አሁንም ናታን ከቤት እንዲባረር ዋናውን አስተዋጽኦ፣ ዋናውን ሀሳብ፣ ዋናውን ሴራ ያሴረችው እሷ ነበረች። ምክንያቱም ዳጣ ከናታን ክፍል እንደምትገባ በብዛት የምታውቀው እሷ ስለሆነች ማለት ነው። ወይዘሮ ማርታ ከስራ መታ ቀጥታ ወደ ክላሷ ነው እንጂ የምትገባው፣ ልጆችን ይሄን ያህል ቼክ አድርጋ የምትቆጣጠርበት ሰዓትና ጊዜ አልነበራትም። ነገር ግን ልጁ ያለቻትን ይዛ ነው እንግዲህ አቶ ደረጀ እንዲቆጣጠራቸውና እንዲከታተላት ያደረገችው ማለት ነው። ምክንያቱም እኛ ብንነግረው አቶ ደረጀ እኛን አይሰማንም፣ እኛን አያምንንም ስለዚህ ራሱ እጅ ከፍንጅ እንዲይዛት አደርጋለሁ ብላ ነበረ ወይዘሮ ማርታ። እሱንም የፈከረችውን ነገር አደርጋለች ማለት ነው እንግዲህ አበጌ የእኔ መሆን ካልቻለ ከዚህ ቤት መንቀር ያስወጠዋለሁ ስትል፣ ለምንድን ነው እሱ የሚፈልጋትን አይነት ሴት መሆን ያልቻልችው ብላ ጠይቃታለች። እንዲህ እኔ እሱን የማይፈልጋትን ሴት እንዴት ነው መሆን ያለብኝ? እንዴት ነው ስ መሆን ለስትላት መጀመሪያ እንደኔ እንደናትሽ መሆን አለብሽ ብላትለሽ። በነገራችን ላይ ወይዘሮ ማርታ ገና ግዷን አላየችም አልሰማችም ጭምር ማለት ነው። በስተመጨረሻ ግን ምሳሌ ማን እንደምታደርግ ግራ ገብቶኛል። ብቻ እግዜር ይሆናል ማለት ነው እና አበጌን እንደኔ መሆን ትችያለሽ። ሲቀጥል ደግሞ ዳጣ ለምንድን ነው ይወደዳት ከዳጣ አንቺ በምን ታሻለሽ? ቆንጆ ነሽ፣ የሀፍታም ልጅ ነሽ፣ ሁሉ ነገር አለሽ። ሁሉ ነገርሽ የተሟላ ነው። ስለዚህ አንቺ ጸባይሽን አስተካክል፣ እሱ የሚፈልጋትን አይነት ሴት ሆኚ። ከዚህ በኋላ አበጌ እውነት ለመናገር ዳጣን ነው መምሰል የምትፈልገው። እያንዳንዷን ነገር ከዳጣ ነው የምትኮርጀው ማለት ነው። ከዚህ በኋላ መምሰል የምትፈልገው ልክ ዳጣን ነው አንዳንድ ሰዎች ተሸናፊ ሲሆኑ የሚያደርጉት ሌላን ሰው መስለው መታየት ነው ስለዚህ እሷም ይሄንን ነው ለማድረግ የወሰነች ማለት ነው ከዚህ ዛሬ ጀምሮ በቃ ዳጣን መምሰል አለብኝ አለባበሴ አክቴ ሁለ ነገሬ ንግግሬ እሷን መምሰል መቻል አለበት ብላ እየፋገረች ነው የምትገኘው ማለት ነው እንግዲህ ወይዘሮ ማርታ ሰላምን ጠርታ፣ ሰላምን ከዚህ ቤት እንድትውጭ ይፈልጋለሁ፣ ማለትም እንድትውጭ የራስሽን ህይወት የራስሽን ህይወት እንድትኖሪ እኛ እናመቻችልሻለን። ስለዚህ ወተሽ የራስሽን ስራ፣ ትዳርሽን፣ እንደገናም ልጅ መውለድም ካለብሽ ውጭ ወተሽ የራስሽን ህይወት ኖሪ ስትላት፣ እንግዲህ ሰላም ደንግጣለች። እንዲህ ለምን እትዬ፣ ያልተመቻችሁ ነገር አለ ስትላት ኧረ በጣም በጣም ነው የተመቸን። እንዲያውም ለልጆቼ አንቺ እናትም እህትም ሁሉ ነገር ሆነሽ ስላሳደግሽልኝ፣ ስለተንከባከብሽልኝ እጅግ አድርጊ ነው የማመሰገነው። ነገር ግን አሁን የራስሽን ህይወት መኖር አለብሽ። ምክንያቱም ከዚህ በፊት የራሴን ህይወት መኖር እፈልጋለሁ ብለሽ ነበረ ስትላት አይ አሁን ትችዋለው፣ በቃ ህይወት የሚባል ነገር የለኝም። አሁን እናንተን ጥዬ የሚሄድበት ምንም አይነት ምክንያት የለኝም ብላለች ማለት ነው። ምክንያቱም ደግሞ አሁን ዳጣ ስለመጣሽ ነው። በፊት ዳጣ አልነበረችም። እንግዲህ በባለፈው እንደምናስታውሰው ዳጣ ከቤት በተባረረችበት ሰዓት እንግዲህ አበጌ ከቤት ባስወጣሻ ሰዓት ምን ብላለች ሰላም ዳጣ ከሌለሽ ከዚህ ቤት ልብሴን ጠቅልዬ እወጣለሁ ብላ ነበረ ለናታን። እሱን ስትል ደግሞ አበጌ ተደብቃ እየሰማች ነበረ። አበጌ ዳጣ ስለሄደሽ እሄዳለሁ ብለሻል፣ ስለዚህ እሷ ስትመጣ ደግሞ ለምን ትቀመጫለሽ? ለምን ጠርግ ብለሽ አትሄጂም? ካልሆነ ደግሞ ከ ከዳጣ ለዳጣ ማሽቀበጣችሁን ካላቆማችሁ ከዚህ ቤት አንቺንም ናታንም ከዚህ ቤት መንቀር ያስወጣችኋለሁ ብላ አስጠንቅቃ ነግራት ነበረ። ስለዚህ ሰላም እንግዲህ አልተቀበለችም ወይዘሮ ማርታን አቶ ደርጅም እንግዲህ ሰላም የራሷን ህይወት መኖር አለባት ከዚህ ቤት ተውጣ ስትል ደንግጦ ነበረ። ምክንያቱም ሰላምን ውጪ አትውጪ ማለት አይችልም፣ ምክንያቱም እያንዳንዱ ሚስጥሩን ልዘረግፍበት ትችላለ። ስለዚህ በጥንቃቄ ነው መጓዝ የሚፈልገው። አንዳንዴ የተደበቀ ነገር ሲኖር እንዲ በፍርሃት በመንቀጥቀጥ ነው የምትኖሩት። የሆነ ነገር ሲነሳ አሁን ካሁን ካሁን ታወቀ በሰቀቃ ነው የምትኖሩት እና በጣም ከባድ ነው። ዳጣም እንግዲህ ትምህርት ቤት ለመግባት ወስናለች። ትምህርት ያለ ተማር ነው አባቷ ጋር እንግዲህ የሄደች እያለ አባቷን ስለ እናቷ ተጠይቀዋለች። ቆይ ግን እኔ እናቴ ማን ናት? መቼ ነው ስምታገናኘኝ? እኔ እናቴ ጋር መሆን እፈልጋለሁ። በቃ የእናቴ ንቅፍ ማግኘት እፈልጋለሁ፣ ፀጉሪ እንድትሰራይ እንድተቅፈኝ እፈልጋለሁ ብላ ስትለው፣ እንዴ ምን ሆነሽ ነው? ተረጋጊ አልኩሽ እኮ እንዴ፣ መጀመሪያ እኮ ተነጋግረን አደል የመጣሹ፣ ስለዚህ ዋክሽ ተረጋጊ ይላታል። እኔ አላረጋጋም እናቴን ማየት እፈልጋለሁ። ቆይ እናቴን ሳላገኛት ብትሞት ስትለዋለሽ፣ አትሞትም ተረጋጊ፣ ተረጋጊ ይላታል። እሺ በህይወታለሽ ወይስ የለሽም ሲላት አሁን ልነግርሽ አይደለም ጊዜው ሲደርስ ነግርሻለሁ ብሏታል ማለት ነው። ቆይ እኔ ግን ምን አጎደልኩብሽ? እስኪ የምትፈልጊውን ነገር ንገሪ ሲላት እሷም አንተ እናትን ልትሆንልኝ አትችልም። አንተ ሽት ለብሰህ ከጉልበት ላይ አድርገህ ፀጉሪ ልታሻሽልኝ አትችልም። ፀጉሪ ልሰራኝ አትችልም። እባከን የእናትን ፍቅር ሳላገኝመው መቅረት አልፈልግም ብላ እየተማጸነችውና እየለመነችው እያለ እንግዲህ በመሽከውትና ውሃ ሳታስበውም ቢሆን እንግዲህ እየሰማች ነበረ። ምክንያቱም ደግሞ ናታን ኬክ ጋብዘን ብለውት ስለነበር ውሃ ማለትም ዳጣ ከሌለሽ አልጋብዛችሁም ብሏል ማለት ነው። ናታን ናታን እንግዲህ በሆነው ባልሆነው በሆነ አጋጣሚ በቃ ና ዳጣን ማግኘት ነው የሚፈልገው። ስለዚህ እነ ውሃ ኬክ ካልጋበዝከን ብለው ሲያስጨንቁት ሄዶና ዳጣን ጥሯት ከዳጣ ጋር ከሆነ ነው ምጋብዛችሁ ብሏት ነበርና የሚያወሩትን ነገር ሰላምና ማለትም ዳጣና አቶ ደረጀ የሚያወሩትን ሁሉንም ነገር ውሃ ሰምታለች። ውሃ ደግሞ እንግዲህ ምስጢር አትችልም ማለትም ልብ ስለሌላት ሁሉን ነገር ንግር ነው የምታደርግ። ተይ የተባለችውን ነገር ሁሉ ትናገራለች ማለት ነው። እንግዲህ ከዚህ በፊት አበጌ ሂደሽ ከናታን ክፍል ዳጣ እንዳለሽ እይ ስትላት ሂዳ እንግዲህ ዳጣን እህቴ ኮ አበጌ ዳጣ አለሽ የለሽም ሄጂ ብላለችኝ ብላ ሂዳ ትናገር ነበር ሂዳ ተናገር ነበረ፣ እና ውሃ በቃ እንደ ስማ ውሃ ናት፣ የውሃ ናት ምን እንትን አትልም፣ እና ስለማታስተውል ሁሉንም ነገር ሄዳ ለሰላም ፍርጥርጥ አድርጋ ተናግራለች ማለት ነው። እንግዲህ ሰምታ ቆይ እናቴ ቆይ ምን እናትሽ ማናት? እናትሽ የት ናት? ብላ ውሃ ጠይቃለች። እናቴን አታቂም አልሰማሽም አላየሽም አይደል? ብላ ዳጣ ለማስጠንቀቅ ብትሞክርም፣ እሺ አላየውም አልሰማውም፣ እሺ አላየውም አልሰማውም እያለች ነበረ ማለት ነው። ነገር ግን በስተመጨረሻ ሄዳ ሁሉንም ለሰላም ለሰላም ዳጣ እኮ እናቴን አገናኝ እናቴ የት ናት እያለች ከአባቴ ጋር ጨዎችበት ስትላት እንዲህ እንደዛ አለችው። የምርሽ ነው? ከዛ እሱ ምን አላት? እሱም ደግሞ ተረጋጊ አላት ምናምን ስትል ሰላምም እንግዲህ ስቅስቅ ብላ እያለቀሰች ነው የምትገኘው። ማለት አንዳንዴ ለቅሶም የደስታም የሀዘንም አለና እሷ ግን የደስታ ለቅሶ ነው እያለቀሰች የነበረ ልጇ መሆኗን እርግጠኛ ሆና አውቃለች። ወይን የዘመናት የዘመናት እንትን የተመለሰ ማለት ነው ብላ እንግዲህ ዳጣንም ባገኘሻት እና ባገኘሻት ጊዜ ጥምጥም አድርጋ ስትስማት ዳጣም ግራ ገብቷት ምን ሆና ነው ይች ሴትዮ? ቆይ ምን አዲስ ነገር ተገኝቶ ነው ምን ሆነሻል? ምናምን ብላ እንግዲህ ዳጣ በጥያቄ ስታስጨንቃት አይ የሆነ ህልም አይቼ ነው የሆነ ህልም አይቼ ነው ምናምን ብላ ለማስቀየስና ለማረሳሳት ትሞክራለች ማለት ነው። ናታንም ዳጣን ከክፍሉ አስጠርቷት ነበር እና ምን ፈልገ ነው ለምንድነው እዚህ ያስጠራኝ? ስትለው አይ የሆነ ነገር ፈልጌሽ ነው፣ የሆነ ነገር ላናግርሽ ፈልጌ ነው ብሏታል ማለት ነው። እሺ ምንድን ነው የፈለከኝ ብላ ስትነግረው፣ እንግዲህ እኔ ካልጋው ቁጭ ካላልሽ አልነግርሽም ብሏታል። እሷም አይ እዚሁኝ እዚህ ይሻለኛል ብላ ነበረ። ነገር ግን ካልጋው ላይ ሆና ስትቀመጥ፣ እንግዲህ ከንፈሯን ለመሳም ከእሷ ጋር ሲጠጋም በስስት ባይን በቃ በፍቅር አይነት ሲያያትና ሲመለከታትም እሷም እንግዲህ እንዲህ አንተ ቆይ ከኔ ፍቅር ያዘህ እንዲህ ብለዋለች ማለት ነው።

ከዛ ስም ኧረ በስመ አብ ይቅር ይበልሽ። በቃ ቀጥታ ንግር ነው አደል አንቺ ብሏታል ማለት ነው። ምክንያቱም የሆነ በቃ አስተባ ብላ ለማለፍ ምናምን አልፈለገችም እና ዳጣ በቃ ሁሉንም ነገር በግልጽ ንግር ነው የምታደርግ ማለት ነው። ከዛ ወይዘሮ ማርታም እንግዲህ ዳጣ የት ሄዳ ነው ብላ በመጠራጠር ሆን ብላ እየተከታተለቻት ነበረ። ከዛ ማቶ ደረጃ ሄዶ ከዛ ክፍል ቼክ እንዲያደረግ ትጠይቀዋለች ማለት ነው። በዚህ ሰዓት ዳጣ የት ልትሆን ትችላለች? ከናታን ክፍል ናት። ስለዚህ እስኪ ሂድና እይ ብለዋለች ማለት ነው። እሱም እንግዲህ አይ ናታንን ከራሴ በላይ ነው የማምነው። ሴት ልጆች እያሉኝ ከዚህ ቤት ይዤ የመጣሁት እኮ ስለማምነው ነው ስለማምንበት ነው። እንደገና ደግሞ ዳጣ ይሄን አታደርግም ብሏት ነበረ ማለት ነው። እንግዲህ በአባቷ የነበራትን እምነት ወይዘሮ ማርታ አሳጥታታለች። ምክንያቱም ዳጣ በፍጹም እንደዚህ አይነት ነገር አታደርግም ብሎ ነበረ ማለት ነው። ግን ደግሞ ወይዘሮ ማርታ አይ ቸክ ማድረጉ አይከፋም፣ እስኪ ሂድና ቸክ አድርግ፣ ከዛ ታያዋለ ውጤት ውጤቱን ስትለው እሺ አንቺ እንደስ በልሽ ብዬ ነው እንጂ እሷ ከዛ እንደማትሆን እርግጠኛ ነኝ፣ በይ ሰዓት እሱ ክፍል አትሆንም ብሏል ማለት ነው። እንደገና በሩን ክፍት አድርጎ ሲገባ እንግዲህ ሁለቱ ሊሳሳሙ አይነ ላይ እየተያዩ ያገኛል። እሱም እንግዲህ ደንግጦ እጁን ባፉጭኖ አንቺ ቆይ፣ ከዚህ ምን ትሰሪ ያለሽ ከወንድ ክፍል በዚህ ሰዓት ምን ትሰሪ ያለሽ? አንተስ ቢሆን እንደዚህ አምኜህ እንዴት እንዴት አደርጋለህ? ብሎ ይጨውበታል። ናታን እና ዳጣ የሚሉት ግራ ስለገባቸው ዝም ብለው በቃ ተደናግጠው ነው የሚገኙት ማለት ነው። ወይዘሮ ማርታ እንግዲህ መታም አላልኩህም ነበረ ልጄ ጨዋ ናት፣ ዳጣ ይሄን አታደርግም ስትል ነበር። እኔ እኮ ነግሬህ ነበር፣ ግን ደግሞ አንተ በራሳ አይን እይ ብዬ እንጂ እኔ ሁሉንም ነገር አውቅ ነበረ ብላ አቀሳስራለች ማለት ነው። ከዛ ማቶ ደረጃ ተናዶ እና ተበሳጭቶ ናታንን ከዚህ ቤት ውጣ አለኝ፣ አታስፈልገኝም። ምክንያቱም ሴት ልጆች እንዲባልጉብኝ አልፈልግም ብሏል ማለት ነው። አባዬ፣ እኔ እኮ ለማባለግ ፈልጌ አይደለም፣ እናንተ እንደምታስቡት አይደለም፣ በፍጹም እንደዚያ አይደለም ብሎ ለማስረዳት ቢሞክርም አይ፣ አይሆንም ብሏል ማለት ነው። ምክንያቱም ወይዘሮ ማርታ ከዚህ በፊት በተደጋጋሚ ከክላሱ እየገባች አግኝተናታል፣ አበጌን እንኳን የማያስገባት እሷን ግን እየከፈተ ነው የሚያስገባት ብላተች ተነግራ ቀሳ ስራችኋለች ማለት ነው። ቀጣይ ምን ሊፈጠር ይችላል? እሷ ዳጣስ አብራ ተባረራለች ወይስ አትባረርም? ውሳኔያቸው ውስጥ ምን ሊሆን ይችላል የሚለውን ነገር በቀጣይ ክፍል ይዤላችሁ የሚመጣ ነው የሆነው። አብራችሁኝ ስለነበራችሁ ስለነበርን ቆይታ እጅግ አርጊ ነው ማምሰግ ነው። ታዲያ ላይክ ሸር አድርጋችሁ እንድታበረታቱኝ በአክብሮት ጠይቃችኋለሁ። በሌላ ረስ ከምንገናኝ ባይ ባይ ቤተሰብ።